እንግዲህ የዛሬው ውይይታችን ትኩረት የሚያደርገው ቴክኖሎጂ ባመጣልን በረከቶች ጥላ ስር ስላለው አንድ ስውር አደጋ ነው። በተለይ በልጆቻችን ላይ እያንዣበበ ስላለው የኦንላይን ወሲባዊ ብዝበዛ እንወያያለን። አዎ በባለሙያዎች ትንታኔ ላይ ተመስርተን እንመለከተዋለን። የጉዳዩን ስፋት፣ ተጽዕኖ እና መፍትሄዎቹን ለመዳሰስ እንሞክራለን። ይህ ችግር በጣም አሳሳቢ እየሆነ መጥቷል። በተለይ ከ12 እስከ 17 ዓመት ባሉ ኢትዮጵያውያን ታዳጊዎች ላይ በስፋት እየታየ ነው። ያው የስነ ማህበረሰብ ጥናት ባለሙያ ወሮ ጽዮን መሰል ያደረጉት ጥናት ውጤት እንደሚያሳየው በዚህ የእድሜ ክልል ውስጥ ካሉ አስር ህጻናት መካከል አንዱ የኦንላይን ወሲባዊ ብዝበዛ ሰለባ ሆኗል። ከአስር አንዱ? ይሄማ በጣም አስደንጋጭ ቁጥር ነው። ዝም ብሎ ቁጥር ብቻ አይደለም። በጭራሽ የቴክኖሎጂ መስፋፋት እና ምናልባት የወላጆች ዝግጁነት ወይም ግንዛቤ ማነስ ሲደመር የሚመጣ ክፍተት ነው ማለት ነው። በትክክል የማህበረሰቡን ተጋላጭነት ነው የሚያሳየው። ኦንላይን ወሲባዊ ብዝበዛ ስንል ግን ምን ማለት ነው? ከአካላዊ ጥቃቱ በምን ይለያል? በመሰረቱ ዋናው ልዩነቱ የሚፈጸመው በኢንተርኔት አማካይነት መሆኑ ነው። ማለት አጥቂው እና ህፃኑ ወሲብ ቀስቃሽ የሆኑ ምስሎች፣ ቪዲዮዎች ወይም መልእክቶች ይለዋወጣሉ። አንዳንዴ ደግሞ እንደ ላይቭ ስትሪም ባሉ ነገሮች ቀጥታ ግንኙነትም ሊኖር ይችላል። ዋናው ነገር አካላዊ ንክኪ ባይኖርም መጀመሪያ ላይ የስነ ልቦና ጉዳቱ እጅግ በጣም ከፍተኛ ነው። ታዲያ ይሄ የኦንላይን ግንኙነት እዛው ኦንላይን ላይ ብቻ ቀርቶ አይቆምም ማለት ነው? ወደ አካላዊ ጥቃት የሚሄድ እድሉ አለ። በጣም ትልቅ እድል አለው። ያ ነው ዋናው አደጋ። ጥናቶች እንደሚያሳዩት ከኢንተርኔት ተጠቃሚ ሕፃናት ወደ 18 በመቶ የሚሆኑት 18 በመቶ፣ አዎ 18 በመቶ የሚሆኑት በኦንላይን ካወቋቸው ሰዎች ጋር በአካል ለመገናኘት ይስማማሉ። ይሄ በጣም አስደንጋጭ ነው። በጣም እና ይሄ ደግሞ ያው ከነዚህ ግኙነቶች መካከል የተወሰኑት በቀጥታ ወደ አካላዊ ወሲባዊ ጥቃት ሊያመሩ ይችላሉ። ለምንድን ነው ግን ልጆች እንደዚህ አይነት የማያውቁትን ሰው በአካል ለማግኘት የሚስማሙት? ምን ሊገፋፋቸው ይችላል? እዚህ ላይ ነው እንግዲህ ሌላዋ ባለሙያ ኢየሩሳሌም አብዛው የጠቀሱት ነጥብ ይመጣው። አንዱ ትልቁ ምክንያት የወላጆች ክትትልና የግንዛቤ ክፍተት ነው። ብዙ ወላጆች ልጆቻቸው ስልክ እንደሚጠቀሙ ያውቃሉ። ግን በትክክል ምን እያደረጉ ነው፣ ከማን ጋር የተገናኙ ነው የሚለውን በቅርበት ላወቁ ይችላሉ፣ ወይም ደግሞ አስፈላጊው የዲጂታል ክህሎት ላይኖራችሁ ይችላሉ። ይሄ ክፍተት እንግዲህ ለችግሩ በር ይከፈታል ማለት ነው። በትክክል ወላጆስ በልጆቻቸው ላይ ሊያስተውላቸው የሚገቡ የማስጠንቀቂያ ምልክቶች፣ የባህሪ ለውጦች አሉ? አሉ። አዎ፣ የተለመዱ ምልክቶች አሉ። ለምሳሌ ድንገተኛ የሆነ ብቸኝነትን መፈለግ፣ ከቤተሰብ ከጓደኛ መሸሽ፣ ስልካቸውን ወይም ሌላ የኤሌክትሮኒክስ መሳሪያ ሲጠቀሙ መደበቅ፣ መከላከል፣ መደናገድ እንደገና ደግሞ የእንቀልፍ ሁኔታ መለዋወጥ መረበሽ እነዚህ ነገሮች እንደ ማስጠንቀቂያ ሊወሰዱ ይችላሉ ጥቃቱ የሚፈጸምበት ቦታስ ቤት ውስጥ ብቻ ነው ወይስ በፍጹም ኢንተርኔት እስካለ ድረስ በማንኛውም ቦታ ሊፈጸም ይችላል ቤት ውስጥ ሊሆን ይችላል ትምህርት ቤት አካባቢ ከጓደኛ ጋር ሲሆኑ ኢንተርኔት ካፌዎች የትም ሊሆን ይችላል ሌላው ችግሩን ያባብስባል ብዬ ማስበው ስለዚህ ጉዳይ በግልጽ አለመነጋገራችን እንደ ነውር መታየቱ ነው። በጣም ትክክል ነህ። ይሄ ዝምታ እና እንደ ነውር መታየቱ ጉዳዩ ለልጆች የበለት ምስጢራዊና አጓጊ እንዲሆን ያደርገዋል። በግልጽ ስለማይወራ በድብቅ የማወቅ ፍላጎታቸው ይጨምራል። የረጅም ጊዜ ተጽዕኖስ በልጅነት እንዲህ አይነት ነገር ማለፍ የወደፊት ህይወታቸው ላይ ምን አይነት ጠባሳ ነው ጥሎ የሚያልፈው? ጉዳቱ በጣም ከባድና ዘላቂ ነው። ወሮቹን በጥናታቸው እንዳመላከቱት ተጠቂ የሆኑ ልጆች በማህበራዊ ግንኙነታቸው ላይ ትልቅ ችግር ይገጠማቸዋል። ማግለልን ይመርጣሉ። በራስ መተማመናቸው በጣም ይጎዳል። ከማህበረሰቡ ጋር ለመቀላቀል ፍላጎት ያጣሉ። ይሄ ደግሞ የወደፊት ህይወታቸው ላይ ትዳራቸውን ጨምሮ ደስታና መረጋጋት እንዳይኖራቸው ሊያደርግ ይችላል። በጣም በጣም አሳሳቢ ነው። ታዲያ ባለሙያዎቹ ምን ይመክራሉ? ይህን ለመከላከል ምን ማድረግ ይቻላል? ዝም ብሎ ተከታተሉ ከሚሉ ባሻገር ያ ዋናው ነገር የወላጆች ንቁ ተሳትፎ ነው። በጣም አስፈላጊ ካልሆነ በስተቀር በተለይ ለትንሽ ልጆች ስማርትፎን ባይሰጡ ይመከራል፣ ወይም ደሞ አጠቃቀማቸውን መገደብ። ስልክ ከሰጧቸው በኋላ ደግሞ ልክ የትምህርት ውጤታቸውን፣ ጤንነታቸውን እንደሚከታተሉት ሁሉ የዲጂታል እንቅስቃሴያቸውን በቅርበት መከታተል አስፈላጊ ነው። እዚህ ጋር ግን አንድ ጥያቄ አለኝ። ክትትልና የልጆችን ግላዊነትስ እንዴት ነው ማስታረቅ የሚቻለው? ጥሩ ጥያቄ ነው። ዋናው ነገር የግላዊነት መብታቸውን ሙሉ ለሙሉ መጋፋት ማለት አይደለም። ቁልፉ ክፍት የሆነ የውይይት መስመር መፍጠር ነው። ከልጅነታቸው ጀምሮ ስለ ኦንላይን አደጋዎች በዕድሜያቸው ልክ ማስረዳት፣ የሚያዩትን የሚሰሙትን ነገር ከወላጆቻቸው ጋር በግልጽ ለመወያየት እንዳይፈሩ ማብረታታት፣ መተማመን መፍጠር ማለት ነው። በትክክል መተማመን እና ውይይት። የወላጅነት ቁጥጥር ፓረንታል ኮንትሮል አፖች አሉ፣ እነሱንም መጠቀም ይቻላል። ግን ዋናው መሳሪያ ግንኙነቱ ራሱ ነው። እንግዲህ ከውይይታችን እንደተረዳሁት የኦንላይን ወሲባዊ ብዝበዛ በሀገራችን ታዳጊዎች ላይ ያለው ስርጭት ስውር ቢሆንም የሚያስከትለው ጉዳት ግን በጣም ከባድና ዘላቂ ነው። ልክ ነው። ችግሩ ፊት ለፊት ባይታይም መዘዙ ግን ግልጽ ነው። ስለዚህ ወሳኙ ጥያቄ ምንድን ነው? ማኅበረሰቡ ይህን ዝምታ ሰብሮ ሕፃናትን አስቀድሞ ለመጠበቅ እንዴት ነው በግልጽ መወያየት የሚችለው? አዎ ያ ትልቁ ጥያቄ ነው። እና ሁላችንም ልናስብበት የሚገባው ደግሞ በቴክኖሎጂ ተጠቃሚነት እና በልጆቻችን ደህንነት መካከል ያለውን ያንን ስስ ሚዛን እንዴት ነው የምንጠብቀው የሚለው ይመስለኛል።